መጀመሪያ የሴት እቃ ነበረ፣ አወጣ ድጋሚ ደግሞ እቃ አገኘው ሴት የምትጠቀምበት። ወንድሙ አስራ ሶስት አመት የሚሞላ ወንድም ቤት ውስጥ ነበረ። ወንድሙ አጋጣሚ ይሄ ነገር የምንድን ነው ምናምን ብ ስጠይቀው የፏአድ ነው አለኝ። ፏአድ እኮ ይሄ ነገር አይጠቀምም የሆነ ሰው ይገባል አልተባለም ወይ ቤት ውስጥ ምናምን አልኩት። ለሱ ማለት ነው። አዎ ይቃብለባሽ ትገባለች ቤት ውስጥ ዘመድነን ምናምን አለን አለን ግን እሷ ስትመጣ ውሃ ሙቅ ይሄን ስራ ይሄን ስራ ነው የሚሉኝ ልቀመጥ ምናምን አይሰጡኝም አለኝ ማለት ነው አጋጣሚ እሱም ህይወቴን አትበጭብጭኝ ህይወቴን እየመራሁ ነው እኔ ህይወቴ እየመራሁ ነው አትበጭብጭኝ ብሎኛል በስልክ ሰፈር ላይ ስገባ እንዳገባ አባቱ መቶ ምናምን ቤቴ ላይ ምናምን ኒካ እንዳሰሩ ይቃብ ለባሽ ምናምን ቤት ላይ ምናምን ማታ ያመጣታ ለሊት አቅፎ እንደሚያወጣት ተነገረኝ። ከዛ ለሱ ልፈት ነው ፈተና ፊትና ፈተና ልፈት ነው በፈተና ያው እንዳልኩሽም ቆጮ ሰራለው ቡላ ሰራለው ስራ ሰራለው ባለ ብር 100 ሺህ ብር አለኝ። ሰፈር ላይ ቆጮ መስራት አፈልጋለሁ እንደ መጀመሪያ መስራት እፈልጋለሁ ለአንተ አግዝሃለሁ። አንተ ቡራዮ ያለ ስራ እኔ እዚህ ያለ ልስራ ስለው አይ ከፈለሽ አረብ ሀገር ሂጂ እንጂ እዚህ ሰፈር አሰሪም። አይ እኔ በቃ አረብ ሀገር አልሄድም መጀመሪያ አመለሳለሁ ብዬ በሽማግሌ ፊት ጠይቄዋለሁ። ልሄድ ነው ሴትዮ፣ አስፈቅጄ ነው የመጣሁት እኔ። አጋጣሚ ይሄን ሲለኝ ተነስቼ መጥቻለሁ። ልሄድ ነው ብዬ ነግሬ ነበረ። ከዛም እኔ ልጅ መውለድ እፈልጋለሁ አረብ ሀገር አልሄድም፣ እዚህ የሰራለው ደክሞኛል ምናምን ስለው እንዴ ሂሳብ ሳንወራረድ ሂሳብ ሳንወራረድ የሰራሽበት ሳንወራረድ ከአንቺን ልጅ መውለድ አልፈልግም ብሎ ተነስቶ ወጣ። ከዛም እሱ ተነስቶ ምናምን ሲሄድ አባት እናቱ ቤተሰቡ እናት አባቱ አጎቱ መጥቶ ይዳያዩኛል ብዬ ነበረ ጠበቅኳቸው። ይዳያዩኛል በጉራጌ ምናምን አለ። ወንድ ልጅ መጥፎ ከሆነ አባት ልጄን እኔ አይተሽ ኑሪ የሚል ቤተሰብ አለ። ወንድ ልጅ ባለቤትሽ መጥፎ ከሆነ እኔን አይተሽ ኑሪ ልጄ ምናምን የሚል ቤተሰብ አለ። እኔ ደግሞ ያን ጠብቄ ነበረ። እኔን አይተሽ ኑሪ አባትዮ ያኖሩኛል መጥፎ ጎን ካለ እኔ እሱ የበደለኝ ነገር የቤተሰቤ አልተናገርኩም። መጀመሪያ ለአባቱ ደውዬ ተናገርኩና አባቱ የሰጡኝ መልስ አለ። አሁንም እሱ ቤት ጥሎ ከወጣ በኋላ ያለኝ ንብረቴ ዘርፎ ከወጣ በኋላ እኔ የቀረቡት ባዶ እጄ ምንም ነገር የለኝም። በአሁን ሰዓት ባዶ እጄ ቀርቻለሁ። ያለኝ ንብረት ሱቁን ጭኖ ከወጣ በኋላ አባትዮ ይደውሉልኛል፣ አጎቱ ይደውልልኛል። ትናንትና መንደር ላይ ሱቁ እያለ አጎቱ መቶ አስታርቆኛል። ዛሬም ደግሞ መጥቶ ያስታርቁኛል። ወልጅ ያለው ከነሱ ተቀላቅያለው ያለው ወልጅ የሰጠኋቸው ለነሱ ለቤተሰቡ ማለት ነው። የሱ አባት የእኔም አባት ነበሩ። የሱ ቤተሰብ የኔም ቤተሰብ ነበሩ። ግን እኔ ወር ከአስራ አምስት ቀን ቁጭ ብዬ የት ደረሽ ምን ሆነሻል የት ነው ያለሽው? አምስት ወር ብርሽን ተሸክሜ ነው የሄድኩት ምን አለሽ? ካጠፋሽ ልቅጣ፣ ካጠፋ ይቀጣ አላሉኝም። ልክሰስ ምናምን ብል ተከሳሽ ይሻላል እንጂ ከሳሽ ምናምን በጣም ወጪ አለበት። ግን እኔ ዛሬ የኢትዮጵያ ሕዝብ ከሀገር ውስጥም ከሀገር ውጭም ያለ ለእኔ ፍትሕ ይስጠኝ። ባዶ እጄ ቀርቻለሁ። አቅሜ ተዳክሞኛል። አቅም የለኝም። ሴት ልጅ ነኝ። ከእህቶቼ የበለጠ የወንዶች ጉዳይ አሉ። ይሄን እነሱ ይፍረዱኝ። ሴት ልጅ እናት ናት፣ እህት ናት፣ ሁሉም ነገር ናት። ባለቤት ናት፣ ሁሉም ነገር ናት። ዛሬ እኔን ለሱ ሞኝ ስለሆንኩ ይሁን አይደለም፣ ጥሩ ሚስት ልሁን ጥሩ ባል ሁነኝ፣ እናት ሁነኝ፣ እናት የለኝም ወንድም ሁነኝ፣ እህት ሁነኝ ብዬ ራሴን ኩላሊትሽ አውጥተሽ ስጪኝ ቢለን ኩላሊት ሰጠው ነበረ ግን እኔ አረብ አገር እያለሁ አንዳንዴ ትወቃቃሻለሽ፣ ወቀሳ ምናምን ይኖራል። ፈዐድ እኔ እኮ በአንተ ይሰማኝ ነበረ፣ ቅስሜ ይሰበር ነበረ አልኩ። ለምን አለኝ። አስፋልት ላይ የሰው ልጅ ልፍት ትጠርጋለህ። እኔ የልጅህ ተከሻነ ትላንትና፣ ለአንተ ምንም አልደበቅኩብህም። አግብቼ እንደፈታሁ እነግርሀለሁ፣ ልጅ እንዳለኝ እነግርሀለሁ። ለልጅ ምናምን ለልጅህ ሀዝዳ ከረምላስ ተሰጣ አንቺን ስለምጠላ ነበረ፣ ልጅሽ ምጠላት የነበረ አንቺ ምጠላ ናት ግን አሉ አንዳንድ ጥሩ ወንድሞች አሉ፣ የሰው ልጅ ከአስፋልት አንሶ የሚያሳድጉ ማለት ነው። የእኔ ልጅ እኮ ብያቅ ኖሮ ሰራተኛ ብታገቢ ስም ትከፍያለሽ። ልብስ ባጠብኩ ሰዓት ልጅ ትዝልኛለች። ሐኪም ቤት በየትኩ ሰዓት ከወንድም የሚስት ሆና ምናምን ልጅ ታዝ ነበረ። ቢያቅኖሮ የሰራተኛ የሚከፍለው ገንዘብ ለእሷ ምናምን ባለው አቅል ፍቅር ቢሰጣት የልጁ ተከሸ ናት፣ የልጁ እህት ናት። ዛሬ እንኳን የራስሽ እንደዚህ የሆነ ዝምድና ይኑርና ከአስፋልት ልጅ አንስተሽ ታሳድጊያለሽ። አላህ የሰጠው አላህ ቀልብ የሰጠው ስጥ ያለው ማለት ነው። ግን እኔ ዛሬ ለሱ ኩላሊት ያውጥተሽ ስጪ ብባል የምሰጠው ሰው ነበረ። በጣም ወደው ነበረ። ከቡዬ ከፈለሽ ናቂኝ። ከአረብ ሀገር ተነስቼ የመጣሁት ፍቅር ስላለኝ ነበረ። ግን ቤቴ ላይ ምናምን ሴት አግብቶ ያሳደረ ቀን አሳደረ የተባለ ቀን ሚስት አገባ ቀን እሱን ጠላሁት ራሴን እንደምጠላ አድርጎኛል። አስር አመት ማለት ቀላል አይደለም። አረባ ሀገር ታግያለው ከአረባ ሀገር የበለጠ ሀገሬ ታግያለው። ሰው አይደክማትም ይለኝ ነበረ። ዛሬ ግን ደክሞኛል። ታውቂያለሽ እ አንዳንዴ አሁን እላለሁ እናቴ ምን አለ አንቺ ያገኘሽው መኝታ፣ እኔም ባገኘው። እናቴ እንደተሰቃየው ብታውቂ ኖሮ፣ ፈተናው በዝቶብኛል። አንድ ተነስተሽ ብነግርሽ ምናምን፣ እኔ በአሁኑ ሰዓት ወላሂ ኖሬም አልኖርኩም። የልጆቼን አልሆንኩም። የእናትነት ፍቅር አልሰጠኋቸውም፣ አልተንከባከብኳቸውም። ለነሱ ብዬ ነበረ። ልጄ ቁራን አትቀራም ነበረ፣ የሚያስፈልጋት ነገር አደርግላታለሁ ብዬ ነበረ። ግን አሁን በአሁኑ ሰዓት የልጄ ራሱ የራሴ ማልሆንኩ ሰው ነኝ ማለት ነው። ስለዚህ አቅም ሳጣ ምናምን ከጎኔ የሚጠይቀኝ ሰው ሳጣ እስኪ ለወገኖች ልናገር እነሱ ይፍረዱኝ ብዬ ነው የወጣሁት ከቡዬ። በጣም ነው የሚታሳዝነው። ይህች እህታችን በጣም ተሳዝናለች። ማለት የእሷ ብቻ ቁስል አይደለም፣ አሁን ላይ የብዙ እህቶቻችን ቁስል ነው። ሚስት አረብ ሀገር ትላካለች። እነሱ ደግሞ ሀገር ወይ እነሱ የፈለጓትን ሴት ያገባሉ ወይ ደግሞ እሷ በምትልከው ብር ሲያስወጡ ሲያስገቡ ይውላሉ። እሷ ለለውጥ እንለወጣለን ብላ ልጆቻችን እናስተምራለን ልጆቻችን እናሳድጋለን ብላ አረብ ሀገር ልትሰደድ አንድ እህት ስትወስን ወንዶቹ ግን ሁሉም ባይባሉም ማለት ነው እንግዲህ አብዛኛው ወንድ በተለይ ከዳተኛ ነው። በቃ ማለት ነው፣ ወይ ከሌላ ሴት ጋር ነው ሲጃጃል የምታዩት፣ ወይ የሚላከውን ብር ሲያጨስበት ሲቀምበት ሴት ሲያስወጣበት ሲያስገባበት ነውና ያው እህቶች ልትጠነቀቁ ይገባል። ምንም ባል ቢሆንም አምናችሁ ሄዳችሁ ግን በኋላ ላይ ያላሰባችሁት ነገር ገጥሟችሁ ያልሆነ ራሳችሁ ላይ ያልሆነ ነገር ከምትወስኑ በፊት ጥንቃቄ ማድረግ መጠየቅ ባላችሁ ምን እየሰራ ነው። ቢያንስ ለእሱ ብር ከመላኩና ና ይህንር ከማድረጉ በፊት ትክክለኛ እሱ ኑሮ እያሰበ ነው ወይ ትዳር እያሰበ ነው ወይ የሚላክለትን ብር እናንተ ለምትፈልጉት አላማ ለቁም ነገር እያዋለው ነው ወይ የሚለውን ነገር ቤተሰብ እያላጣራላችሁ ይገባል። ና የማታውቁት ወንድ ጋር ደግሞ ሄዳችሁ ገብታችሁ ከዛ ብራችሁን አትበሉ። አሁን እችት መልሳ እንደገና ልሰደድ እያለች ትገኛለች። እና በጣም ነው የምታሳዝ ነው። የብዙ እህቶች ችግር ነው፣ የእሷ ብቻ ችግር ሳይሆን ማለት ነው። እና እህቶች አሁንም ጥንቃቄ ልናደርግ ይገባል ማለት ነው። በቃ እኛ አረብ ሀገር ሄደን ተሸግረን ለፍተን ስናመጣ እዚጋ የሚያስብልን ከሌለ መጠንቀቃለን።